ሰማሃለሁ ቀጥል። በጣም ማከብር የምወድ በጣም ምወድ የሚኪ ጓደኛ ነኝ። ልውል አወከኝ እዛ ሚኪ ጋር አዎ፣ ሉሊያ ዋው ቴንክ ዩ። ስለዚህ ደግሞ በአንተም በኩል ደግሞ አምስት መቶ ሁሃስት ፎጣ በረዶ በረዶ፣ ሰይፉ ወደቀ። ጌተኤ ሰይፉ ወድቋል። ጌተኤ ሰይፉ ወደቀ። የሚጨምሩት ካለ ሉሌ በጣም በጣም ነው የምናመሰግነው፣ መሰግነው ዲ ወይስ ክነስ በኔና በባለቤቴ መስተዋት ዘለቀ ጠቅላላ አምስት አንድ ሚሊየን ብር አበርክቻለሁ። ታንክ ዩ። የሚቀጥለው ሳምንት ስመጣ ደግሞ እንደዚሁ ደግሞ ካላቆማችሁ ደግሞ በአካል መጥቼ ደግሞ የሆነ ነገር እሰጣለሁ።